እሺ ትንሽ የአርቲክል ነገር ያነበርኩት የአድሚራል ሪቻርድ ኢበርድ አሰሳ ነው። እና እሱ እዛ ብቻውን አይደለም መሰለኝ ከሰዎች ጋር ነው ሄዶ መሰለኝ ሄዶ አንታርክቲካን አስሶ ለመጀመሪያ ጊዜ ይመስለኛል አስሶ፣ ድብቅ ማስታወሻዎች አሉ ይባላል። ምንድን ነው የሱ ግኝት በ በጣም ወሳኙ በተለይ ይሄ ይሄ ይሄ ክፍል ነውና አድሚራል በርድ ይበርድ እንግዲህ ታዋቂ የዋልታ አሳሽ ነው የሚባለው። ፖሉን ያሰሰ ነው እኔም ሄኖክ ካሰሱት በኋላ ነው የቅርብ ሰው ነው እና ከ ከነሐሴ ነሐሴ 1946 እስከ የካቲት 1947 ዓመተ ምህረት የተደረገ አሰሳ ነው። ያ አሰሳ እንግዲህ 4700 ሰዎችን ያካተተ፣ 13 መርከቦችን ያካተተ፣ 23 አውሮፕላኖችን ያካተተ አሰሳ ነው። ዝም ብሎ አይነት አይደለም ማለት ነው። ብቻውን የተጓዙ አይደለም እና ምንድን ነው ከሁለተኛው ዓለም ጦርነት በኋላ እንግዲህ ወታደሮችን ለማሰልጠን የሚል እንትኑ የተነገረው። ይሄ ኦፕሬሽን ወታደሮችን ያው ለማሰልጠን ብርዱን መቋቋማቸው መቻላቸው ነው የሚል አይነት ነው። ሌላው ደግሞ ለወደፊት ምርምር፣ ቅድም ያልከው ደግሞ የወሰን ይገባኛል ጥያቄዎች ካሉ የአንታርክቲካን ካርታን ለመረዳትም የሚል እሳቤም የያዘ ነው። ሌላ ዋልታ አካባቢ ደግሞ አዲስ ራዳሮችን መትከል፣ አውሮፕላኖችን፣ ሰርጓጅ መርከቦችን መሞከር ይሄም አንዱ ራሱ የጉዞ አንድ ወሳኝ ነገር ነው እና ኦልሞስት 15 ሚሊዮን ስኩዌር ኪሎ ሜትር ተካተተ የአንታርክቲካ ካርታ እንዲዘጋጅ ምክንያት ሆኗል። ኦልሞስት ማለት 70% ታይቶ የማይታወቅ እንደማለት ነው። የተሸፈነውን አድርገዋል። የበረዶ ሰባሪ መርከቦችን ተጠቅመዋል። የረጅም ርቀት አውሮፕላኖችን ሙከራ ተደርጓል፣ በበርድ ጉዞ ማለት ነው። ግን ውዝግብ አለ። ይሄ ነገር ምንድን ነው? ተልኮ ከስድስት እስከ 8 ወራት ሊቆይ የነበረው ነገር ግን በስድስት ሳምንታት ብቻ ውስጥ እንዲጠናቀቅ ተደርጓል። የሚምላለ ለምን ቶሎ እንዲቋረጥ ተደረገ ሲባል አስከፊ አየር ሁኔታ ያው በረዶዋል። ሌላው ሎጂስቲክ አቅርቦቱ ፈተና፣ አደጋዎች አሉ። እና ኦፕሬሽን ሀይ ጃምፕ ያልተለመደ ነገር አጋጥሞት ነው ኢንተርሚኔት ያደረገው። ይህን ጉዳይ እኔ ላቅርበው ብቻ። አሁን ሳይንቲስቶቹ አሁን ያለው ማለት ነው፣ በፍጹም በእርቅ የራሱ የሆነ የግል ዳያሪ ነበር፣ የግል የሆነ ማስታወሻ ነበረው እና ያ ማስታወሻ በፍጹም እሱ አልጻፈውም እያሉ ነው የሚከራከሩት። አሁን ይሄን የሚቃወሙ ሰዎች፣ የሚደግፉ ደግሞ ኢበርድ አይቶታል፣ ያየውን በትክክል ጽፎታል የሚሉ ሙግቶች ነው ያሉት። ስለዚህ እኔ እኛ ማቅረብ ነው ያለብን። የፈለገ ሰው ሰውመርጦ ይሰ የውሸት አድሚራል ጽሁፍ አይደለም የበርድ ጽሁፍ አይደለም፣ ፌክ ነው ሊል ይችላል። ከፈለገ ደግሞ አዎ ሊል ይችላል። ምንም የምናውቀው ነገር የለም፣ ዲቤት አለ ማለት ነው። እሺ። እና ምንድን ነው ኦፕሬሽን ሀይ ጃምፕ? መጀመሪያ የአድሚራል በርድ አውሮፕላኖች እጅግ ከረቀቁ ከአቅም በላይ ከሆኑ የዲስክ ቅርጽ ያላቸው የኤሊያን ቴክኖሎጂ ጋር ተገናኝቷል ነው ዶክመንቱ። እንደውም ዶክመንቱን የሙሉውን ስላነበብኩት የተወሰነ እያረኩ አቅርብል ትረካው በጣም ያምራል። እንዲህ ቴክኖሎጂዎች ደግሞ ከድብቅ ስልጣኔ ከመሬት ስር የመጡ ናቸው ነው የሚለው። ማስታወሻውን እንመልከተው። ፈቃደኛ ነው በጣም በጣም ጎሬ የገባበት ቀን የካቲት 1947 ነው። ማስታወሻው እንግዲህ ምን ይላል መሰለ። ትንሽ እንደ ትረካ ነው እኔ ግን እንደ ማብራራት ላድርገው። በርድ ከበረራ ሰራተኞቹ ጋር እየተጓዘ ነው። እና ያው ወደ ታች ሲመለከት ነጭ ነው፣ ቀዝቃዛ ነፋስ ነው፣ ጠፍጣፋ የበረዶ ሜዳዎች ያል በርድ። እና በድንገት ነገሮች መለዋወጥ ጀመሩ ነው ማስታወሻው የሚያደርገው እና አንደኛ የመገጠመው የመሳሪያዎቹ ብልሽት ነው። መሳሪያዎቹ ተበላሹ፣ ኮምፓሱ በድንገት ቀጥ ማለት ጀመረ፣ የሬዲዮ ግንኙነት ተቋረጠ ይላል ሲጽፍ እና የሙቀት መጠን ጨመረ። ሙቀቱ ጨመር አደረገምና ከእንግዲህ አስብ ከዜሮ በታች ቅዝቃዜ ይልቅ በጣም ምቾት የሚነሳ ከፍተኛ ሙቀት ተፈጠረ ይላል። እንደውም በርድ በማስታወሻው ምንድን ያለው የውጭ አየር ሙቀት አመልካች ሰባ አራት ዲግሪ ፋራናይት ያነባል። ይህ የማይሞከር የማይታሰብ ነው ብሎ ነው የጻፈው ማስታወሻው ላይ። ከዚህ በኋላ ድንገት ምን ይሆናል ለውጥ ያያል ዝቅ ብሎ ሲመለከት ያበረዶ የሆነው ኮረብታ አረንጓዴ ሆኖ ሸለቆ ያለበት፣ ወንዞች ያሉበት፣ ሀይቆች ያሉበት ሌላ ዓለም ሆኖ ይጠብቀዋል። መሬቱ ደግሞ ሲገልጸው ለምለም እንድልክ ይሄ የመፀው አበባ አይነት አዳይ አበባ የፈካበት አይነት ሆኖ ይመለከተዋልና ምን ይላል? እንደም ወደፊት ትንሽ ጅረት ትገኛለች ረጃጅም ጥድ በሚመስሉ ዛፎች የታጠረች ይላል። እና ዛፎች ይመለከታል። ይሄ የማይታመን ነገር ሆነበት ነው፣ ነገሩ ተለወጠብኝ ይላል። በሩቅ ልክ ትልልቅ እንስሳ ሄኖክ ላይ የጠቀሳቸው አይነት ማለት ነው። በጣም ደማሞት ትልልቅ ዝሆን የሚመሳስሉ በዛ አረንጓዴው መስክ ሲጓዙ ይመለከታቸዋል። እንግዲህ አስብ፣ ነጭ የነበረው በረዶ ነው፣ በድንገት የተለወጠብኝ ኮምፓሴ ነው የሚለው እና ወፎች ይበረዋሉ። ሰማዩ ግን ይላል እንደተለመደው የቀን ብርሃን ሳይሆን የሆነ ቀስ ያለ ብርሃን ነው ነው የማየው ነው ከዛ እንደውም ምን ይላል ፍጥሩ ማሞት ይመስላል፣ የማይታመን የትልቁ ዝሆን አይነት ነው የሚመስለው። ማይታመን ብሎ ነው እንትኑ ላይ የጻፈው። ሌላው ከተፈጥሮ ውጭ የሆነ ብርሃን ማየት ይጀምራል ነው። ቀጣዩ አምስተኛው ምንድነው? ከፀሐይ ጋር አንድ አይደለም፣ ግን እስከ አተር ሊሆነ ብላየት ነው ተበታተነ አይነት ብርሃን ነው ያው፣ እና እንግዳ ብርሃን ነው። እንደ ፀሐይ ጠንካራ አይደለም ይለዋል ሲገልጽ። እና ይሄን ስታይ እስቲ ምን ትዝ ይልሃል? ወይስ እኔ ልቀጥል

ሉሚኒየስ የሆነ አያ ያለ ያ ሊሆን ይችላል ብለው አውሮራ ቦራሊስ የወጣበት ሆኖ ሴንትራል ሰንድ ያሉ ገልጿት የነበረ ያ ሊሆን ይችላል የሚሉ ሀሳቦች በዚህ ደጋፊዎች ውስጥ ይራመዳል። ከዛ ምን ይታየው ይችላል መሰለ፣ ሁለት የዲስክ ቅርጽ ያላቸው በራሪዎች ይመጣሉ እና ምንድን ነው ጭጋጋማ ገጽታ ውስጥ መብረር ሲቀጥል ዝም ብሎ አውሮፕሌኑ እየተጓዘ ነው እና ሁለት በራሪዎች መጡ ነው በዚህም በዚህም በግራና በቀኝና የዲስክ ቅርጽ አላቸው፣ የሚያብረቀርቁ ግን እንደ ድምጽ የላቸውም፣ ጸጥ ያሉ ናቸው። ያው ባለፈው ሳምንት ይሄን ቴክኖሎጂ ነው የሚረብሽ መኪና ወይ ብያለሁ። ያልፈው ያለሰ ጸጥ ያሉ ናቸው እንደ የጄት ሞተሮች ድምፅ አያሰሙም ነው። እንግዲህ ምን ይላል መሰለህ ደግሞ በጣም የሚያስገርሙ ነው። በጎናቸው ላይ ያሉትን ምልክቶች ለማየት ቀረቡኝ ይላል እና ስዋስቲካ መሰል ምልክት አይነት አላቸው ይላል። የናዚው ማለት ነው እሱ አሁን ላይ ተጠቀመው እንጂ ሷስቲካ ቀመው የነበረ ጥንታዊ ነው ላሊበላ ላይ ነው አለ እና እነዚህ እንደዚህ ሰራገ መንኮራኮሮቹ ላይ ይሄ ቅርጽ አላቸው ነው የምለው በሮቹ ከዚያ የሬዲዮ መልዕክት መጣለት ነው የሚለው ከመቆጣጠሪያው ማዕከል አይደለም ከተነሳበት ግን ከሁለቱ ሻትሎቹ ማለት አዎ እና ምን ይላል አድሚራል አሁን በእኛ ቁጥጥር ውስጥ ነህ በትክክል በሰባት ደቂቃ ውስጥ በሰላም ታርፋለህ አትፍራ አይነት ድምፅ ነው እና ድምፁን ሲገልጸው ምንድነው? የሚለው በይሄ የግል ማስታወሻው የተረጋጋ ጥበብ የተሞላበት ስልጣን ያለው የሚናገረውና ሰላማዊ የሆነ አውቶሪቲ እና ልክ በቃ እንደ ቴሌፓቲክ ወይም ባለ ብዙ ድምፅ አንድ ሲያወራ ግን ብዙ ሆኖ የሚሰማ አይነት ድምጽ፣ የሆነ ለየት ያለ ድምጽ ነው ሰማሁ የሚለው እና ከዛ በኋላ በድንገት አይሮፕላኑ ክብደት የለሽ ይሆናል። በቃ መቆጣጠር አልቻለም እሱ ከሱ ቁጥጥር ውጭ ሆነ ማለት ነው። እና ምንም ነገር ማያነብ ሆነ ምላሽ መስጠት አቆመ፣ ግን ተረጋግቶ ይበራል ነው የሚለው። አውሮፕላኑ በግዙፍ እጅ እንደተነሳ ያህል በሚገርም ሁኔታ ተንሳፋፊ ሆኖ ይሰማል ይላል። ከዛ ወደ እነሱ ቤዝ ይዘው ተሄዳሉ። በክሪስታሎች ወደ ታነጸች ብርሃናማ ከተማ ይዞኝ ገባ ይላል። በጣም ይገርማል እና እንደው ምንድን ነው የሚለው ማስታወሻው ላይ በፊቴ ያለሁት እስካሁን ካየኋቸው ነገሮች ሁሉ በጣም የሚያምር እይታ ነው። የሚያብረቀርቅ የክሪስታል ከተማ በሙቀትና በብርሃን የተሞላች ይላል። ክሪስታል ከተማ ውስጥ ገባው ይላል እና እንዳይፈራ ዘዙት። ከዛ ልኡካን እንደሚቀበለው ሁሉ ይነግሩታል። እንደም ምን ይላሉ፣ አድሚራል ሆይ ሕዝባችን ሰላምታ ያቀርብልሃል። አንተ ከአንተ ጋር በሚኖሩ ነዋሪዎች መካከል የተከበርክን አይነት መልእክት ሰማ ነው የሚለው። ከዛ ማረፍ ነው እንግዲህ። ቀጥሎ የጻፈው ስለ ማረፉ ነው የጻፈው እና በሁለቱ በራሪዎች፣ ጸጥ ባሉ በራሪዎች ታጅቦ በቀስታ ወለሉ ላይ ያርፋል። እና የአስፋልት ማኮኮቢ አይነት አይደለም፣ እንደ አስፋልት አይነት አይደለም። አሁን የኛ እንደሚያኮበኩ በጣም ለስላሳ እና ብርሃን ያለው ወለል ነው የሚለው። ከዛ ረዥም ሰዎች መጡ ነው ረዣዥም ኦልሞስት ወደ ሰባት ጫማ አካባቢ ናቸው ወርቃማ ፀጉር አላቸው አንጸባራቂ ነጭ እንደ ብርሃናማ አይነት ካባ ወርቃማ ካባ የተጎናጸፉ ናቸው እና በማስተዋል በሰላም ጥንት ጥበብ የተሞሉ አይኖች ናቸው ያላቸው አይናቸው ላይ ሳተኩር በደንብ ሳያቸው አይኖቻቸው በብዙ ለምሳሌ አንድ ሰው ግንባሩን አይቶ አርጅቷል እንደምትለው በዛ መልኩ ይገልጻቸዋል እና ምን ይላል መገኘታቸው የሚያረጋጋ ነው ግርማ ሞገስ ያለው ነገር ግን ትሁት ነው ይላል ከዛ በኋላ ከዋናው ከገዢው ጋር ያገናኙታል ነው የሚለው። እና እዛ በክሪስታል ከተማው በሁለት አጃቢዎቹ ታጅቦ ትልቅ ጉልላት ያለው እልፍኝ ውስጥ ገባ ነው የሚለው። ከገባ በኋላ ለስላሳ አንጸባራቂ ብርሃን ይመለከታል። የሚያብረቀረቁ ግድግዳዎች ያል ክሪስታሎቹ ራሳቸው እንደ ህያው ማለት ነው አላይቭ አዎ፣ በጣም ትንሽ ለየት ያለ አገላለጽ ነው። እና ጸጥታው በጣም የተሟላ ስለሆነ የሚያዳምጥ ይመስላል ነው የሚለው እና ጥበብን፣ ሰላምና ጥንካሬን የሚያንጽባርቅ ረጅም የተከበረ ሰው ይመጣል ነው የሚለው። አሁን በእኛ ግዛት ውስጥ ነው ይለዋል እና እኔ የዚህ ምድር ደግሞ ያው አለቃ ነኝ አይነት ይለዋል ነው እና ስላየው አለቃቸው ሲገልጠው ረዥም ከሰባት ጫማ በላይ ሊሆን ይችላል ትልቅ ነው ግን አላረጀም፣ ይላል አላረጀም። ለስላሳ የሚያበረቀረ ካባ ላንቃ ለብሷል ይላል። በጊዜ ውስጥ የሚያዩ የሚመስሉ የሚወጉ አይኖች አሉት ይላል። እንደውም ሲገልጸው ድምፁ ሙዚቃዊ ነው ይላል። እንደ ዜማዊ ቅላጽ ያለው ነው። ብዙ ድምፆች ወደ አንድ እንደ ተዋህዶ አይነት ሆኖ የሚያስተጋባ ነው ይላል። በአፉ አይናገርም ነው፣ ግን መገኘቱ በውስጥ ያስተጋባል ድምፁ ብሎ ይገልጸዋል። ከዛ በኋላ መልእክት ይነግረዋል ለሰው ልጆች የሚተላለፍ እሺ፣ ምንድን ነው ማለት ነው። ታቆሞስ ለቀረ አው ከተንዲ እና ከባድ ማስጠንቀቂያ ያለበት የሰላም ጥሪም ያለበት ነው ነው የሚለው። ምንድን ነው? አንደኛው ስለ አቶሚክ ኃይል ነው ማስጠንቀቂያ ለሰው የማይሆን ኃይል አቶሚክ እሳትን በመክፈት በሂሮሺማ እና ናጋሳኪ ጥፋት በጥልቅ አዘን ተመልክተ ነዋል። አይነት ተመልከተ የሰው ልጆች በስግብግብነታቸው ያንን አገር አቡኑ ነው። አሁን ድረስ ኢፌክቱን ታድያ እና የማይገባ ነገር አደረጋት። እነሱም እዛ ውስጥ ያሉት በጥልቅ አዘን እንዳዘኑ በዚህ ሰው የማይገባ ድርጊት ይወዱናል ማለት ነው። እስቲ ምድር በዚህ ደረጃ እንደገና ሌላ ኒኩለር ተተኩሶ ሌላ ጥፋት እና መሬት ውድመት እንዳይደርስ ጣልቃው ጭምር እንደገቡ ይነግረዋል። ምናልባት ቦምቦቹ እንዳይፈነዱ ኒክሌሮቹ እንዳይተኮሱ ጣልቃ መግባት ሂደት እንዳደረጉ ጭምር የነገረው ነው ነገረኝ ነው የሚለው አለቃው። እና ደሞ ተመለስና፣ ወደ አለም ቃላችንን ስጥ አንተ የኛ ጀስት ዊትነስ ነህ አይነት ነው ምስክር አይተዋል ነው እና አለቃው የሚለው ማለት ነው። በጦር መሳሪያዎች ይልቅ ወደ ጥበብ ተመለሱ ከምትታኮሱ ይልቅ እኔ ብዙ ጊዜ ለሌለ ከጠብ ይልቅ ጥበብ አይቅዳም። አዎ ከመጥበብ ይልቅ መጠበብ ይሻላል። እሱ የሚለው በጦር መሳሪያዎች ከምታስቡ ይልቅ በጭንቅላታችሁ ወደ ጥበብ ተመለሱ። ዝሮ ያላችሁ ቃየል አቤልን ገደለው። ዓለም እስኪያልፍ ሰው ሲገዳደል ይኖራል። በድንበር ይገዳደላል። ደም ይፈሳል ይፈሳል ይፈሳል በጣም እና ምንድነው የሚለው ወደ ጥበብ ተመለሱ ይላል። ምንድነው እንደውም እዛ ላይ ማስታወሻው ላይ የሚለው ዓለም በስግብግብነትና በአመስ ታማለች እና መንገዳችሁን አጥፍታችኋል ግን ሁሉም አልጠፉ ማለት ጥሩ ሰዎች በዛ ልክ ይለዋል። ከዛ በኋላ እንደውም ምንድን ነው የሚለው ማስጠንቀቂያውን ሲሰጠው አብዛኞቹ መሪዎቻችሁ አልሰሙም፣ አካሄዳችንን ውድቅ አድርገዋል። እናም ወደ ውስጣዊ ሰላም የሚወስደው መንገድ የታሸገ ነው። ወደ እኛ የምትገቡበት ደጃፍ ኦልሬዲ የተዘጋ ነው ካለ በኋላ ምን አለ መምህሩ ያዛ ቦታ በሀዘን ይናገራል። ቃላቶቹ በፍቅር ከብደዋል። መልእክቱን ወደ ሰው ልጆች እንድመልስ ይነግረኛል። እንደሚደበቅ ወይም እንደሚሰወር ያውቃል። መልእክቱ ማለት ነው። ሰዎች ያሽፍኑታል። ምናልባትም ውድቅ ሊያደርጉብኝ ይችላሉ። መልእክቱን ነው፣ ውሸት ማለት ነው። ግን አሁንም ቢሆን መሰጠት አለበት እና አይተውናል፣ እያዩን ነው። ወደ አፋፍም እየተቃረብን ነው ይላል አድሚራል መልእክት ከዛ በኋላ እንግዲህ እንዲወጣ ይነገረዋል። ከዛ አለም ነው ልቀጥል በነዛ ፍራን ይታጀባል። በነዛ ስታጀቡ ወደ አውሮፕላኑ ገባ። ከዛ በኋላ ያው የሆነ ትዝታ ይጠፋ የለ ሜሞሪ እንደሚጠፋ ከበቃ የክሪስታል ከተማው እየደበዘዘ እየደበዘዘ ይወጣል። አየሩ ወደ ቀዝቃዛነት ተመለሰ፣ ብርሃኑ ደበዘዘ፣ መሳሪያው እንደገና የአውሮፕላኑ መስራት ጀመረ ነውና የለምለም ምድር ከኋላ የጠፋ፣ ከማውቀው በላይ እንደ ቤት የሚሰማኝን አለም ትቻለሁ ብሎ ይቀጥላል። እና ከዛ አጅበውት ነው ያስወጡት። ከዛ በኋላ ሲለዩት የመጨረሻ መልእክት በአይምሮ የተሰማኝ ይላል። ምን ይላል? አለም ዝግጁ ሲሆን እንደገና እንገናኛለን። እስከዚያ ድረስ ብርሃኑን በዝም ተያዝ ይላል ማስታወሻው። እሺ ከዛ በኋላ እንግዲህ ያው ወደ ባርድ ወደ ዋልታ የበረዶ ዞን ሲሸጋገር መልካም ምድር ወደ መደበኛው ተመለሰ። ከሰቀ ዞን ዞን የበረዶ ሜዳዎች፣ ነፋስ የድሮ አጋጠመው ነው በጣም ይገርማልና፣ ልክ ከወረደ በኋላ ግን ያው በቁጥጥር ሥር አለበት ምርመራ ውስጥ ያው ቀላል ነገር ስላልሆነ ይላል በወታደሮች ያው ያው አላድን ሚኒስተሪው ያው ያዘው እና በጣም ምርመራ ተደረገ እና በከፍተኛ ምስጢር እንዲያዝ ቶፕ ሴክሬት እንዲሆን አደረጉት ነው የሚባለው። ቶፕ ሴክሬት ከዛ ፓብሊሳይ ሳያደርግ ነው የሞተው እሱ። አዎ በኋላ ነው የተገኘው ነው እንጂ። እሱ ለሚዲያ ምን ይላል መሰለ ምን ይላል መሰለ፣ ስለዚህ ጉዳይ እንደገና መናገር የለብህም። ለብሔራዊ ደህንነት ሲባል ይህ በጭራሽ አይሆንም ነው። ምክንያቱም ሌላ ነገር አለ ቢባል ሌላ ነገር ነው። እና ምን ይላል መሰለ እዛ እንትኑ ላይ ማስታወሻው ላይ በሰው ልጅ ስም ዝም እንድል ታዝዣለሁ። የሚገርም ነው። እኔ ጦር ሰው መሆኔን አስታውሳለሁ። ትዕዛዞችን ማክበር አለብኝ፣ ሚሊታሪ ካዘዛዘዘ ነው። ነፍሴ ግን የምታለቅሰው ለጦር ሳይሆን ለተውኩት ዓለም ነው። ምናልባት ምንድን ነው ዓለም ሊረዳ የሚችለውን ነገር ዓለም አካፈሌ አዘን ነው ይላል። ይህ እውቀት እስከ ትክክለኛው ጊዜ ድረስ መቀመጥ አለበት። ትክክለኛው ጊዜ ላይሆን ይችላል። ጊዜው ሲደርስ የሚገለጥ ሊሆን ይችላል እና ምናልባት መልእክቱ በሌላ መንገድ ወደ አለም ሊደርስ ይችላል በሌላ ጊዜ ብሎ ይዘጋል። እና ሲቋጨው ዳያሪው የሚለው ማለት ነው፣ መጋቢት 11 1947 ላይ የመጨረሻዎቹ ጥቂት አመታት ደጋ አልነበሩም የሚለው ነገ። አሁን ይህን ማስታወሻ ደብተሬን ቋጨው። ሲፈቀድልኝ እውነትን መናገር አለብኝ። እስከዚያው ድረስ እነዚህ ቃላት አንድ ቀን እንዲሰሙ በማሰብ ተደብቀው ይቆዩ አለ። ይሄ ይሄ ነው የሚዘጋው በዚህ በጣም ትልቅ ዶክ ሰነድ ነው ማስታወሻ ነው እስከዚህ ድረስ ካቀረብ ነው አንተ ምን ይሰማል እኔ አሁን ምን ይሰማል ነው ዝም ብለ ደመ ነፍስም ይነግርህ ማለት ነው ለምሳሌ ከሄኖክ መጽሐፍ አንጻር ባለፈው ሳምንት እኮ አይተናል ትረስት አረጋለሁ እኔ እኔም ነፍሴ ሪስፖንድ ያረገች ነፍሴ እሱ እንዳለው ይሄ ነገር እንደ ፊክሽን ቢሆን እንኳ there is no fiction ብሎ ነው ሰዎችም ራሱ የሚያምኑት ግን ስታነባው ነፍሴ ሪስፖንድ ያረገች ያን ክሪስታል ሲቲ አየው ምን ያህል ሰላም እንዳላቸው፣ ምን ያህል ጥበኞች እንደሆኑ፣ ምን ያህል እንደነቁ አዌከንድ እንደሆኑ ፊል አረኩ። እንዲሁም የሚመጣልኝ አይን ያላየውን ጆሮ ያልሰማውን ልቦና እንኳ ኢማጂን ማድረግ የማይችለውን እግዚአብሔር ለሚወዱት አዘጋጅተዋል የሚለውም ጥቅስ መጣብኝ። በውስ ነገር ሲገለጽ በጣም በጣም ይገርም ነው። ይሄ ጉዳይ በጣም አስገራሚ ነው። ለምንድን ነው ይሄ ሁሉ አፈናዛ አካባቢ አለ የሚለው በጣም ለምን? ለሪሰርቸሮች ብቻ ሊሆን ይችላል። ምንድን ነው ሰው እንዳይገባ የሚደረግበት? እነዚያም የራሳቸውን መልስ ይሰጣሉ። እዚህም ይሄን ሐሳብ የሚደግፉ ይሰጣሉ። ግን እኔ ሞር የሄኖክ የሄኖክና ባለፈው ሳምንት ያየነው የነገረ ማርያም ዶክመንት ያስማማናል። አሁንም ደግሞ እጨምርልሃለሁ አንዳንድ ነገሮች